ኦ ኬ ነምበር ፊፍቲ እንቀጥላለን ማለት ነው። ኢፍ ዩ ዋንት ዘ ትሩዝ ብላንክ። ኤ ጎ አስክ ሂምሰልፍ፣ ቢ ዩ ሹድንት ጎ ቢሃይንድ ሂዝ ባክ፣ ሲ ዩ ዊል ፋይንድ ኢት ኢዝሊ፣ ዲ ዩ ሹድ ሰርች ፎር ሪላይ ማይ ቡክ ሪሶርስ። ኢፍ ዩ ዋንት ዘ ትሩዝ ማለት እውነታውን ከፈለግ ምን ማድረግ አለብህ? ኤ ጎ አስክ ሂምሰልፍ ግራማቲካሊ ኢንኮሬክት ነው ማለት፣ ምንም አይሰጥም፣ ትክክል አይሆንም። ይሄ ትክክል አይደለም። ይሄ ቢ ዩ ሹድንት ጎ ቢሃይንድ ሂዝ ባክ፣ ጀስት ኢስ ቫል ሳጀሽን፣ በት እዚህ ጋር አላይን ያደርግም፣ አይመጣም። ቢ ሲ ዩ ዊል ፋይንድ ኢት ኢዝሊ ይላላ፣ ፎር ፊውቸር ቲንስ የምጠቀሙ ሲም አይሆንም። ፎር ፊውቸር ቴንስ የምጠቀሙ። ዲ ዩ ውድ ሰርች ፎር ሪሊያብል ሶርስ ሶርስ። እውነታውን ከፈለክ ሪሊያብል የሆኑ ሶርች ሶርስ ሰርች ማድረግ አለብህ ማለት ነው። መልሱ ዲ ነው። ፊፍቲ ዋን ኢፍ አይ ወርክድ ሃርድ አት ስኩል አይ ብላንክ ስኮላርሽፕ ኤ ዊን

ኢፍ አይወርክድ ሀርድ በአጠቃላይ ኮንዲሽናል ሰንተንስ የሚያወራ ጥያቄ ነው። ማለት ኮንዲሽናል ሰንተንስ ታይፕ ዋን፣ ታይፕ ቱ እና ታይፕ ስሪ ናቸው። አሁን ያለ ነው ደግሞ ጥያቄው ታይፕቱን ቱን የሚያወራ ወይ ደግሞ ሰከንዳሪ ኮንሽናል ሰንተንስ ምን ነው? ሰከንዳሪ ኮንዲሽናል ሰንተንስ ቴልስ አባውት የሃይፖቴቲካል ሲቹዌሽን ኢን ዘ ፕሬዘንት ኦር ፊውቸር። ፎርሙም ኢፍ ፕላስ ፓስት ሲምፕል ከሆነ ያው ኢፍ ብሎ ሲምፕል ፓስ ነው የመጣ ወርክድ የሚለው ማለት ነው። አይ ወርክድ ዘን ውድ ኦር ኩድ ፕላስ ቤዝ ቨር ኦር ፕሬዘንት ቨር ማለት ነው እንጠቀማለን። ሰው እንደዛ ስለሆነ ዊን መልስ አይሆንም። ሲምፕል ፕሬዘንት ስለሆነ አንጠቅመው። ሚን ቢ ኩድ ዊን በትክክል መልስ ይሆናል ማለት ነው። ኩድ ዊን መልሱ ነው። ለምን ሴኮንዳሪ ኮንዲሽን ነው ሃይፖቴቲካል ነው ሲቀጥል ኩድ ፕላስ ዊን ደግሞ ከኩድ በኋላ ቤዝ ቨርብ መቷል። ስለዚህ መልሱ ቢ ነው ማለት ነው ኢፍ አይ ወርክድ ሀርድ አትስኩል አይ ኩድ ዊን ስኮላርሽፕ። ጠንክሬ ሰርቼ ተምሬ ቢሆን ኖሮ ስኮላርሽፕ አገኝ ነበር ነው ኢትዝ ሃይፖቴቲካል ምኞት ነው ማለት ነው። አልፏል ዘ አልፏል በቃ አልፏል። ው መልሱ ሲ ነው ማለት ነው። ዲ ኩድ ዎን ይላል ኩድ ዎን ግራማቲካሊ እንደዚህ የሚባል የለም ከኩድ ወይም ከሹድ በኋላ ሲምፕል ፕሬዘንት መምጣት ያለበት ፓስት መምጣት ስለሌለበት ወን ለመባል ከኩድና ከወን በፊት መካከል ሀቭ ሀዝ መምጣት ነበረባቸው። ያለዛ ግራማቲካሊ ኢንኮሬክት ነው የሚሆነው በእንግሊዝኛ ህግ ማለት ነው። ኮሽን ናምበር ፊፍቲ ቱ አለሙ ሀዝ ቢን ቲችንግ ጂኦግራፊ ብላንክ ሂወዝ ባሌ ሮቢ ኤ ሲንስ፣ ቢ ቢፎር፣ ሲ ወን፣ ዲ ፎር ሰው ኤ ሲንስ ይላል አለ በትክክል መስትሆናለች። አለሙ ሀዝ ቢን ቲችንግ ጂኦግራፊ ሲንስ ሂወዝ ባሌ ሮቤ። ሲንስ ማለት ቶክ አባውት ስታርቲንግ ፖይንት ኦፍ ዘ አክሽን ኦር ስታርቲንግ ፖይንት ኦፍ ዘ ኢቨንት መቼ የተጀመረ የሚለውን የምታመለክተነች ሲንስ ብዙ ጊዜ። አለሙ ሀዝ ቢን ቲችንግ ጂኦግራፊ ሲንስ ሂወዝ ባሌ ሮቤ ማለት ነዛ ነው፣ ባሌ ሮቤ ሳለ ጀምሮ እንግሊዝኛ ሲያስተምር ቆይቷልኝ ስቲል እያስተማረ መሆኑን የሚገጽልን የቴንስ አይነቱ ነው የሚወስን። አለሙ ሀዝቢን የሚለው ፕሬዘንት ፐርፌክት ኮንቲኔንስ ቴንስ ነው። ሌሎቹ ለምን እንደማይሆንን እያቸው። ቢ ቢፎር ይላልኝ። ቢፎር ዳዝንት ወርክ ሄድ፣ እዚህ ጋር ይሰራል አንስፔሲፋይድ ታይም ኢንዘ ፓስት አንጠቀምም። ሲ ዌን ይላልኝ። ዌን ፎር ስፔሲፊክ ፖይንት ኢን ታይም የስ ሁይን የምትለዋ ስፔሲፊክ ታይምስ ካለችን ሁይን እንጠቀማለን። እዚህ ጋር ግን ጃስት ከሲንስ አንፃር አይሆንም መልስ አይሆንም። ዲ ፎር ፎር ማለት ዱሬሽን ኦፍ ታይም ነው። ከመቼ እስከ መቼ የሚለውን ዱሬሽን ነው የሚያሳየን እንጂ ስፔሲፊክ ፖይንት ኦፍ ኦሪጂን ስፔሲፊክ ታይም ፖይንት አያሳየንም። ሰው መልሱ ብቻ ነው የሚሆነው ማለት ነው። ብቻ ነው የሚሆነው።

ማለት ያ ሃዝ ቢን ፕሬዘንት ፐርፌክት ነው ራሱ ሃዝ ቢን የሚለው እላይ ያለው ፓስት ነው እንዳለ። በቃ ሰንተንሱ ዚስ ሎንግ ብሪጅ ብላንክ ቢልት ኢን ናይንቲ ናይንት ባይ ቻይኒስ ካምፓኒ የሚል ፓሲቭ ነው የተሰጠን፣ ፓስት ነው ስለዚህ መልስ አይሆንም ማለት ነው። ቢ አሃር ይላል ፎር ፓሲቭ ኮንስትራክሽን፣ አሁን እዝት አይሆንም። ሲ ኢዝ

ቢውልት የሚለው ባይኖር ኖሮ ቢውልድ ቢሆን ኢዝን አር ምርጫው ሲገቡ ነበረ ማለት ነው። ኩሽን ነምበር 54 ዘ ማናጀር ዊዝ ሂዝ ሰርቫንትስ ብላንክ ኖት ጌልቲ ፎር ዘ ኦከርድ ፕሮብላም ኤ አር ቢ ዌር ሲ ኢዝ ዲ ሃዝ ሰው 54 ዘማናጀር ዊዝሂ ሰርቫንትስ ብላንክ ኖት ጊልቲ ፎር ዚ ኦከርድ ፕሮብለም አር ቢ ዌር ሲ ኢዝ ዲ ሃዝ ነው የሚለው። መልሱን እየው ኤአር ይላል። አይሆንም። ማናጀር የሚለው እዛ ላይ የምታዩት ሰብጀክቱ ማናጀር የሚለው ሲንጉላር ነው። እዚህ ዊዝሂ ሰርቫንትስ የሚለው አዲሽናል ኢንፎርሜሽን የሚሰጥ ነው እንጂ ምንም ሰብጀክቱን የሚመጣ ለውጥ የለም። ስለዚህ ሲንጉላር ስለሆነ አር አይሆንም፣ ዌርም አይሆንም። እንደዛ ከሆነ ማለት ነው ሲ ኢዝ መልሱ ኢዝ ነው ሲ ኢዝ የሚለው ነው። ሲንጉራል ሳይሆን ኢዝ ነው። ዲ ሃዝ አይሆንም። ሰው መልሳችን ሲ ነው ማለት ነው። ኮሽን ነምበር 55 ሂዝ ብራዘርስ አር ራኒንግ ብላንክ መኒ ዜርፎር ዜይ ኒድ ሰም ኤ አውቶፍ ቢ ባኮን ሲ ጌታ ሎንግ ዲ አፕዊዝ ፍሬዝ አልቨርብ ላይ የወጣ ነው። ኤ አውት ኦፍ መልሱ ኤ አውት ኦፍ ነው። ለምን አውት ኦፍ ማለት ረን አውት ኦፍ ረን አውት እንደማለት ነው። ረን አውት ኦፍ ጀስት ሀብ ነን ሌፍት ማለት ሁሉንም ጨርሰው የለም ማለት ነው። ብራዘር ራኒንግ አውት ኦፍ መኒ ማለት ሙሉ ብርን ተጠቅመታል። ረን አውት ማለት ሙሉ በሙሉ መጠቀም እንደማለት ነው። ዜር ኢዝ ኖ ሌፍት አሁን ቢ ላይ ባክ ኦን ይላል። ሄዱ ባክ ኦን ማለት ፍሬዛል ቨርቦች ሲሆኑ በዚያው አጋጣሚ መያዝ ጠበቅብናል። ባክኦን ማለት በእንግሊዘኛ እንትን ላይ ኮሬክት ነው። ባክኦን የሚባል እንትን የለንም። ጌታ ሎንግ ፍሬንድሊ እንደማለት ነው። መኒጋ ምንም የሚያገናኝ አይደለም፣ ግን ጌታ ሎንግ ከተባለ ፍሬንድሊ ማለት ነው። አፕ ዊዝ ይሄም ምንም እንትን የለውም።

ትዕዛዙ ኮማንዱ ግን በነገቲቭ ተገለጸው ዶንት ፎርጌት ስለሆነ ማለት ነው። ኤ ለምሳሌ ዛት ሺ ዛት ሺ ዲድንት ፎርጌት ቱ ብሪንግ ሂዝ ቡክ ተክትራል። ይሄ ትክክል አይደለም፣ አይሆንም። ኤ አይሆንም። ቢ ዛት ሺ ዳዝንት ብሪንግ ሂዝ ቡክ ኢንኮሬክት ቨርብ ነ ሚኒንጉ ዚ ጋ ምንም። ዛት ሺ ዳዝንት ብሪንግ አይሆንም። አንዳንዴ ስታነቡት ባይ ኔቸር የሚገጥምላቸዋል። አይሆንም። ሲ ላይ ሂዱ ኖት ቱ ፎርጌት ቱ ብሪንግ ሂዝ ቦክ። እዚህ ላይ ቡ ትላለች ያ ቦክ ነው። ኖት ፎርጌት ቱ ብሪንግ ሂዝ ቦክ በትክክል መርሱ ይሄ ነው። ኢን ሪፖርትድ ስፒች እንግዲህ ስፒች ዳይሬክት ኤን ኢንዳይሬክት የሚባላል አለ። ኢን ሪፖርትድ ስፒች ኖቱ ብለን ፕላስ ቨርብ ነው አለ የምንጠቀሙ ኖቱ ፎርጌት ቱ ብሪንግ ሂዝ ቦክ። መልሳችን ሲ ነው። ዲ ኖት ፎርጌ ቱ ብሪንግ ሀር ቡክ አይሆንም። ዲ አይሆንም፣ ማለት ለሶሎሞን ስለሆነ ሂዝቡክ ነው የሚባል የነበረበት እንጂ ሀርቡክ አይባልም። ሰው መልሳችን ሲ ነው ማለት ነው። መልሳችን ሲ ነው። ኦኬ። ዲ ኮሽን ነምበር 57 ሂ አስክድ ሀር ዲድ ኤኒዋን ኮል ዚስ ሞርኒንግ ኤ ኤፍ ኤኒባዲ ኮልድ ዚስ ቢ ኤፍ ሰምባዲ ሃድ ኮልድ ዛት ሞርኒንግ ሲ ኤፍ ሰምባዲ ኮልድ ዛት ሞርኒንግ ዲ ሁ ኮልድ ዛት ሞርኒንግ እንደሚለን ሂ አስክድ ኸር ዲድ ኤኒዋን ኮልድ ዚስ ሞርኒንግ ሂ አስክድ ኸር አሁንም አልወጣም፣ እዚያው ስፒች ላይ ነን ነው ይህ አስክድ ሄር ብለን ምንድነው ማለት ያለብን ነው? ኤ ኢፍ ኤኒባዲ ኮልድ ሂዝ ኮልድ ዚስ፣ ቢ ኤፍ ሰምበዲ ሃድ ኮልድ ዛት ሞርኒንግ። በትክክል መልሰን በትክክል መልሰን፣ ለምን እንደሆነ እንየው። ቼንጅ ቱ ሪፖርትድ ስፒች ማለት ነው። የመጀመሪያው ቴንስ ሺፍት እናደርጋለን፣ እንጠቅማለን ዲድ የሚለውን ወደ ማን ቀይረዋለን? ወደ ሀድን ቀይረዋለን። ዚጋ ዲድ ዲድ ኤኒዋን ኮል ዚስ ሞርኒንግ ከሚለው ውስጥ ዲድ ነው። ደግሞ ስ ሪፖርት ስፒች ስንጠቀም አንደኛው ቴንስን መቀየር ስለሆነ፣ ከዛ ፕሮናውን መቀየር፣ ቴንስ ቼንጅ፣ ፕሮናውን ቼንጅ የሚሉትን ስለመጠቀም፣ ዲድ ኤኒዋን ኮል ዚስ ሞርኒንግ የሚለው ሪፖርት ሲደረግ፣ ሌላ ሰው ለሶስተኛው ወገን ሪፖርት ሲደረግ ምን ይሆናል ነው ሶ የመጀመሪያው ምን አይነት ቴንስ ቼንጅ ነው? ዲድ የሚለው ሀድ ይሆን አለኝ አለ። እንግዲህ በሪፖርት ስፒች ህግ ስላለው እነዛን ህጎች ማወቅ ይጠበቅብናል። ሲምፕል ፓስት ከሆነ ወደ ፓስ ፐርፌክት ይቀየራልኝ ህግ ነው። ኦኬ፣ የመጀመሪያው ዲድን ሀድ አደረግ ነው ማለት ነው። ዘን ዚስ ሞርኒንግ የሚለው መቀየል አለበት። ታይም ዚስ ሞርኒንግ የሚለው ዚስ የሚለው ወደ ዛት መቀየል አለበት። ይህም ህግ ነው። በሪፖርት ስፒች ዚስ ከሆነ ዛት። ሶ ዚስን ወደ ዛት ቀየርን፣ ዲድን ወደ ሀድ ቀየርን። ይህን ያለበትን ራሱ መፈለግ ነው። ቢ ላይ ነው፣ እስቲል ያለ ነው። ኤፍ ሰምበዲ ሀድ ኮልድ ዛት ሞርኒንግ የሚለው ቢ ነው መልሶ። እንዴት እንዴት እንደሆነ እንየው እስኪ። ዲድ ኤኒዋን ኮል ዚስ ሞርኒንግ ማለት ምን ብሎ ጠይቃት፣ ይሄ አስክተር ምን ብሎ ጠይቃት። ገና ሪፖርት ሳይደረግ ስፒቹ ማለት ዳይሬክት ስፒች አለ። እየደወለ ሰው አለ እንዴ ብሎ ጠይቋታል። ነው በፓስ ዘን ሪፖርት ሲደረግ ለሌላ ሰው እሷ ምትሆን ትችላለች። ለሌላ ሰው ሪፖርት ስታደርግ ወይም የሆነ ሰው ለሌላ ሰው ሲናገር ለሶስተኛ ጊዜ ሲናገር መንብሮ ይናገር ነው። ስለዚህ እርሱ መንብሮ ጠየቃት፣ የሆነ ሰው ደውሎ እንደሆን ጠየቃት። ኤፍ ሰንበዴ ሃድ ኮልድ ዛት ሞርኒንግ የፓስት ፓስት ስለሆነ ፓስት ፐርፌክት የምንጠቀመው ሙዚቃ እሷ በፓስት ከገለጸችው ለሶስተኛ ወገን ሲተላለፍ በፓስት ፐርፌክት መሆን አለበት ማለት ነው። ለዛም ነው መልሳችን ቢ ላይ የሆኑ ሪፖርት ስፒች የዛን ፅንሰ ሀሳብ ነው ያለው። በጣም ሲምፕል ነው። ብዙ ጊዜ ከፓሲቭ እና ከአክቲቭ ይቀላቀሉብናል፣ ግን አንዴ እንትኖን ከተረዳ ነው በየትኛው ቦታ እንይዘዋለን። ሪፖርትድ ስፒች ሲመጣ ወይም ደግሞ ዳይሬክት ስፒችና ኢንዳይሬክት ስፒች ሲመጣ ዳይሬክት ስፒች የሆነ ሰው ቀጥታ የተናገረው ነው። ኢንዳይሬክት ስፔስ ሲባል ደግሞ ኢንዳይሬክትሊ ለሶስተኛ ወገን የተነገረ ማለት ነው። ለሶስተኛ ወገን ሲነገር ደግሞ እንትና እንዳለው ኦር ሰሟን እንደዚህ ብሎ ተናገረ ብለን ስለምንናገር የምንቀይረው ነገር አለ። ቀጥታ ያንን እንትን ማለት አይቻልም። የምንቀይረው ነገር አለ። የመጀመሪያው ቴንስ እንቀይራለን፣ አለ ቴንሱን። እኛ ትናንት የተናገረውን ዛሬ እንደተናገረ አድርገን አንናገርም። እኛ ዛሬ ስለተናገርን ዛሬ እንደተነገረ አድርገን አንናገርም። ትናንት እንደተነገረ ለማድረግ እንሞክራለን። ለዛም ቴንስ እንቀይራለን ማለት ነው። ስለዚህ ቴንስ ቼንጅ ይኖረናል። ሁለተኛው ወደ ሪፖርት ስፒች ለመቀየር ፕሮናውን እንቀይራለን። አንድ ሰው ሲናገር እኔ እያለ ነው የሚናገረው። ለሶስተኛው ግን ሲተላለፍ ግን ወንድ ከሆነ እሱ እንደተናገረው እሱ፣ ሴት ከሆነች እሷ እያን የምንናገረው። ስለዚህ ፕሮናውን የምናደርጋለን ማለት እንቀይራለን ማለት ነው። ከዛ ውጭ ሌላ ብዙዎችን እንቀይራለን። ታይምም ዛሬ ቱዴ ከነበረ ቱሞሮ ዚስ ከነበረ ዛት ናው ከነበረ ዘን እያልን ብዙ ነገሮችን እንቀይራለን ማለት ነው። ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ቴንክዩ። በዛ ምክንያት ነው መልሳችን ቢሆኑም። ኮሽን ናምበር 58 ማይ ብራዘር ሃድ ኔቨር ኤክስፔክትድ ቱ ጌት ዘ ጆብ ሂ ዋዝ ሪሊ ብላንክ ዌን ሂ ኦፈርድ ኢት። አሜዝድ፣ ቦሪንግ፣ ሲ አሜዚንግ፣ ዲ ቦርድ። አሜዝድ ናለ በአጠቃላይ ይልጅ ኦር ማይ ብራዘር ነበር ኤክስፔክት ስራውን አገኘዋለ ብሎ አልጠበቅም ነበር እና ሂ ዋዝ ሪሊ ብላንክ ዌን ኦፈርድ ኢት ለዛ ስራ ሲመረጥ ከምንም ባለ ደስተኛ ሆኗል፣ ነው አሜዝድ። በአጠቃላይ የሚፈልገው ፓስት ሲምፕል ቴንስ ስለሆነ አሜዝድ የሚለው ፊት ያደርጋሉ። ትክክል አሜዝድ። ቦሪንግ ይላል፣ ቦሪንግ ጀስት ለኔጌቲቭ ነገር ነው፣ ግን አሰልቺ ማለት ነው አይደለ? ምንም እዚህ ጋር ፊት አያደርግም ሰው ስራ ስላገኘ፣ ቦሪንግ የሚባልበት ሌለ ማለት አይሆንም። አሜዚንግ እዚህ ላይ ልዩነታቸው አሜዝድ እና አሜዚንግ የመጀመሪያው ፓስት በመሆኑ ነው። አሜዝድ የሆነው አሜዚንግ ማለት ግን ራሷ ቃሏ ፎር ኢምፕሬሽን ነው፣ ፊሊንግን አይደለም። አሜዚንግ ብዙ ጊዜ ፊሊንግን አይደለም። አሜዝድ ነው ፓስት ኢቨንት ስለሆነ አሜዝድ ነው። ያው ቦርድም በተመሳሳይ አይሆንም ማለት ነው እና በዚሁ አጋጣሚ አንድ ቲፕ የምሰጣችሁ ነገር በእንግሊዝኛ ላይ ብዙ ማንጠቀማቸው ኢዲ እና አይኤንጂ ያላቸው ልዩነት አላቸው። አንድ ወርዱ ነው ማለት ነው። ለምሳሌ አሜዚንግና አሜዝድ፣ ቦሪንግና ቦርድ ማለት ነው። አሜዝድ በጽፈው ደስ ይለኛል። አሜዝድ በኢዲ ስለጨረሰ ፊሊንግ ነው። ብዙ ጊዜ ኢዲ የመጨረሻው ኢዲ ከሆነ ፊሊንግ ነው። አይኤንጂ ከጨረሰ ደግሞ ወርዱ ኮዛል ፊሊንግ ነው ወይም ደግሞ ኢምፕሬሲቭ ነው። ኢምፕሬሲቭ ነው። እሺ ብዙ ጊዜ ለመለየት እንደ ሴክሬት ስንጠቀማት ብዙ ጊዜ ይሰራልናል። ዩን ሪፈር ሪፈር ማለት ትችላላችሁ። በዛ እንያዘው ማለት ነው። ኮሽን ነምበር ፊፍቲ ናይን ማይ ቦይፍሬንድ ጌቭ ሚ ኔክሌስ አስ ኤ ጊፍት ኮማ ብላንክ። ኤ ዳዝ ሂ ቢ ዳዝንት ሂ ሲ ዲድ ሂ ዲ ዲድንት ሂ። ያው ይሄም ታግ ኮሽን ጥያቄ ነው። ታኮሽን ጥያቄ ነው። ማይ ብራዘር ማይ ቦይፍሬንድ ጌሚ ኔክሌስ አሴ ጊፍት የሚለው ፖዘቲቭ ስለሆነ ከዚህ በኋላ የሚመጣው ነጌቲቭ የሆነ ነገር ነው ማለት ነው። ሲቀጥል ፓስት ነው ጌሚ የሚለው ፓስት ነው። ስለዚህ ከኮማ በኋላ ያለው መምጣት ያለበት እንዲሁ በፓስት ነው ማለት ነው። አለቀ። በቃ እዚሁ ጥያቄውን በማየት ጨረስ ነው። ኤ ዳዚ ይላል፣ አይሆንም፣ ፕሬዘንት ነው። ቢ ዳዝንት ዳዝንት፣ አይሆንም፣ ፕሬዘንት አሁንም ይቀጠል ሲ ዲድ። እዚህ ያለው በቀኝ በኩል ያለው ማይ ቦይፍሬንድ ጌም የሚለው ፖዘቲቭ ስለሆነ ከኮማ በኋላ የምንጠቀመው ፖዘቲቭ አይሆንም ሲ በዚያ ምክንያት መልስ አይሆንም። ዲ ዲድንት በትክክል መልስ ይሆናል። ዲ ዲድንት የሚለው መልስ ይሆናል ማለት ነው። ኮሽን ነበር ሲክስቲ ሰላማዊት ኢዝ

የመጀመሪያ ትምህርት ተማሪ ነች። ብዙ ጊዜ ታይምዋር ስፔንድ የምታደርገው ላይብራሪ ነው። ምን ለማድረግ ነው ነው ብላንክ ጌት ጉድ ስኮ ሶውዛት ይላል። ሶውዛት ምንድ ነው ውጤት ላይ ነው አለ። ሶውዛት ጌት ጉድ ስኮ ነው፣ አዋች ራሳችን ሜር ማድረግ እንችላለን። እና አይሆንም። ሶውዛት ብዙ ጊዜ ፉድ ክሎዝ ላይ ነው እንጂ መልስ አይሆንም ጋር ሶውዛት ሶ ይላል አሁንም ኢንኮምፕሊት ነው ገና ሶ ጌት ኤ ጉድ ስኮር ይባላል ብዙ ጊዜ ታይማን የምታጠፋው ለምንድን ነው? ሶ ካልነ ሪዛልት ነው ቀጦ መምጣት ያለበት ጥሩ ውጤት አመጣሽ ማለት የነበረበት አይሆንም። ዚጋ ሰው ሲ ኢንኦርደርቶ በትክክል መልሱ ኢንኦርደርቶ ነው። በቃ ምን ለማድረግ ነው ብዙ ታይማን ስፔንድ የምታደርገው ላይ ብረድ ላይ ኢንኦርደርቶ ጌት ኤ ጉድ ስኮር ጥሩ ውጤት ለማግኘት ነው። ዲ ኢንኦርደር ዛት

ሜሪ ከሳሎን በፍጥነት መውጣት ወጣች ነው ወጣች ምክንያቱም ምን ስለነበረ ረብሻ ስለነበረ፣ ፓስት ነው። አንደኛ በቃ ቶሎ የምንረዳው ቶሎ ወጣለች እያለ ነው። ሜሪ ሀዝ ጎ ቱ ሊቭ ሳሎን ሚዲት ስለሚል ፓስት ነው። ዚሄ ብላንክ ቲቪን ዌት ፎር ሄር ቱ ኮንሰንትሬት ኦን ሄር ስተዲ። ግን ምን አይነት ረብሻ ነው? የረብሻው መጠን ምን ያክል ነው ነው? ሊትል ቱ ማች ኤ ፊው ቱ ማኒ። ስለዚህ ይሄ በአጠቃላይ ሊትል ኤሊትል መቼ እንጠቅመዋለን? ፊው ኤፊው መቼ እንጠቅመዋለን? ማሽና መን መቼ እንጠቅመዋለን? የሚሉትን ኳንቲፋይሮችን በደንብ ለመግለጽ የመጣ ጥያቄ ነው። ሊትል ይላል ሊትል ማለት በራሱ ቃሉ ኖት ማሽ ማለት አለ እዚያ ምንም አጠቀመው ዜር ኢዝ ሊትል ቲቪ ኖይስ ኖት ምንም የሌለ ኦልሞስት የለም እንደማለት። ሊትል ከተባለ ኦልሞስት ረብሻ የለም። ሊትል ማለት ኦልሞስት ወደ ዜሮ ቱማች ማለት ሃይ ማለት ነው ብዙ ረብሻ ያለበት ቱማች ማለት ዜር ስ ቱማች ቲቪ ኖይዝ ስለዚህ መልስ በትክክል ይሆናል ቢ ቱማች ሲ ኤፍዩ ይላል ኤፍዩ ማለት ለካውንቴብል ነው የምጠቀመው እዚህ ጊዜ ቲቪ ኖይዝ አንካውንቴብል ስለሆነ አይሆንም ዚ ዲ ቱመኒ አዘሲም ማለት ቱመኒም ለካውንቲ የምንጠቀመው መልስ እዚህ ጋር አይሆንም ስለዚህ መልሳችን ቢ ነው ማለት ነው ቱመኒ ሲክስቲ ቱ አቶ ሃጎስ ኤንድ ወይዘሮ ሃዳስ ዌንት ቱ ዘ ሙኒሲፓሊቲ ቱ ብላንክ ዜድ ማሬጅ ኤ ሌጋላይዝ ቢ ሌጋሊቲ ሲ ሌጋሊ ዲ ሌጋሊ ሲና ዲ እንደምታዩት ተመሳሳይ ናቸው የተቀመጡት ሲና ዲ ያው ሲ ላይ ማቆም ትችላላችሁ ማለት ነው። እንየው ግን አቶ ሃጎስ ሙኒሲፓሊቲ ቱ ብላንክ ዜሮ ማሬጅ ነው። ማረጃቸውን ምን ለማድረግ ነው ሙኒሲፓሊቲ ላይ የሄዱት? ኤ ሌጋላይዝ በትክክል መሰማ ይችላል። ሌጋላይዝ ማለት ሕጋዊ ማድረግ እንደማተባ ጀስት ሜክ ሰምቲንግ ሎፉል ማለት ነው። አንድ ነገር ሕጋዊ ማድረግ ማለት ሌጋላይዝ ማለት ቢ ሌጋሊቲ ይላል። ሌጋሊቲ ናውን ነው በራሱ ቨርቭ አይደለም። እዚጋ የሚፈለገው ደግሞ ቨርቭ ነው። ቨርቭ ማለት ደግሞ አክሽን ማለት ነው። እዚጋ አክሽን ነው። ምን አደረጉ ሲባል ሌጋላይዝ አደረጉት እንጂ ሌጋሊቲ ያደረጉት አይባል። ሌጋሊቲ ቃሉ ናሆን ስለሆነ ማለት ነው። ሌጋሊ አድቨርብ ነው። ሌጋሊ በራሱ ቃሉ ሰው አድቨርብ ሙዚቃ እንጠቅም አክሽን ነው የምፈልገው። ሶ መልስ አይሆንም ማለት ነው። ኮሽ ነምበር ሲክስቲ ስሪ እንቀጥላለን። ኮሽ ነምበር ሲክስቲ ብላንክ ሀር ኤክሰፕሽናል ማኔጅመንት ፐርፎርማንስ አውር ስኩል ፕሪንሲፕል

ኤሴንስ እዚት አይሆንም ምንም አይገጥም። እዚህ ጋር እያወራን ያለ ነው ቀጥታ በማየት ፈተና ነው ብለን ብናስበው ቀጥታ በማየት እያወራ ያለው ስለ ዱሬሽን ስለ ስታርቲንግ ፖይንት ኦፍ ታይም ምናምን አይደለም። ኮንጃክሽን የሚፈልገው ሁለት ሰንተንሶች ናቸው። የመጀመሪያዋ የእሷን ፐርፎርማንስ ይገልጻል። ሁለተኛው ደግሞ ጀስት በሌላ ሰው እንደምትደገፈ ማየት ነገር የሚገልጸው በሆነ ሰው እንደሚደገፈ። ስለዚህ ሁለቱን ሰንተንሶች ማያያዝ ነው የምንፈልገው። ስለዚህ የምንፈልገው ኮንጃንክሽን ነው ማለት ነው። ሲንስ የሚለውን እናስወጠዋለን። ቢ ላይ ስነ ደግሞ ዲስፓይት ዘፋክት ዛት። ቢ ላይ ዲስፓይት ዘፋክት ዛት፣ ዲስፓይት ዘፋክት ዛት ፎር ኮንትራስት አይዲያ ነው የሚያገለግለው እንዲለ ኮዝ አይደለም። አሁን ኮዙ ፕሪንሲፓሉ እሷን እንዲጎበኘት ያስቻለው ምንድን ነው? የእሷ ፐርፎርማንስ ማኔጅመንት ፐርፎርማንሱ ሀይ መሆኑ ነው አይደለም። እና ዲስፓይት ዘ ፋክት ዛት አይሆንም። ኮንትራስት አይዲያ እዚህ ጋር የለንም። ቢ ቢካዝ ቢካዝ ጀስት ክሎዝ ነው አሁን ፍሬዝ አይደለም። ለምሳሌ ምንድን መሰለህ ቢካዝ የምንጠቀመ ለምሳሌ ቢካዝ ሺ ፐርፎርምድ ዌል ቢባል ሺ ኢስ ስታርቲንግ ዘ ቪዚት ምን ስላደረገች ጥሩ ፐርፎርም ስላደረገች ቪዚት ያደረገች እንደማለት ነው። ቪዚት ጀመረች፣ ብን ነበረ ቢኮዝ የምንጠቀመው ማለት ቢኮዝ የሚፈለገው ምንድነው ነው ክሎዝ ነው ክሎዝ ነው ራሱ ወይም ደግሞ የሆነ እንደዚህ ተደረገ ደማለት ነው። እና ቢኮዝ አይሆን ዚጋ ዲ ቢኮዝ ኦፍ መልሱ በትክክል ቢኮዝ ኦፍ ነው ዲ ማለት ነው። ቢኮዝ ኦፍ ኢዝ ፕሪ ፖዚሽን። ቢኮዝ ምንድ ነው አለ ጀስት ክሎዝ ነው የሚፈልገው ናሆን ፍሬዝ አይፈልግም። ቢኮዝ ፕሪፖዚሽን ነው። ለምን እንደምንጠቅመው ደግሞ ከናውን ወይም ከናውን ፍሬዝ በፊት የሚመጣ ነው። ልዩነታቸው ይሄ ነው። ቢኮዝ ኦፍ ከተባለ የሚመጣው ከናውን ፍሬዝ ሀር፣ የሚለው ናውን ፍሬዝ ነው እንደምታዩት ሀር ነው። ስለዚህ ከሀር በፊት መጣት ያለበት ቢኮዝ ሀር አይባልም፣ ቢኮዝ ኦፍ ሀር ነው የሚባለው። ቢኮዝ መጣት ያለበት ግን ከምን በፊት ነው? ከክሎዝ በፊት። ቢኮዝ ሺ አያችሁት። ቢኮዝ ሀር ሳይሆን ቢኮዝ ሺ ነው የሚባለው። ቢኮዝ ሺ ኤክሰፕሽናል ቢሆን እንኳን ማለት ነው በጣም ከሆነ ከዚህ ቢኮዝ በኋላ መንጣት ያለበት ምን አይነት ነው ፕላስ እነዚህ ሺ ሂ ናቸው መንጣት ያለባቸው ሰብጀክቶቹ ማለት ነው በአጠቃላይ ክሎዝ መንጣት ያለበት ማለት ነው ሺ ቢሆን ነበር እዚህ መልስ የሚሆነው ቢኮዝ ኦፍ ከተባለ ደግሞ ቀጥሎ